ሲገዙ መስፈሪያውን በደንብ ያስሞሉታል። ወኢዛ ካሉሁም አው ወዘኑሁም ዩኽሲሩን ለሰዎች በሰፍሩላቸው ወይንም በመዘኑላቸው ማለትም በሸጡላቸው ጊዜ ይሸቅባሉ። አላ የዙኑ ኡላኢከ አነሁም መብዑሱን እነዚያ ሚዛን ላይ የሚሸቅቡት ከሞቱ በኋላ በድጋሚ ተቀስቃሾች መሆናቸውን በመጥፎ ሥራቸውም እንደሚጠየቁበት አያረጋግጡምን? ልየውሚን ዐዚም ለትልቁም ለቅያማ ቀን ለጥያቄና መቀስቀሻቸውን አውቁ ምን የውመ ያቁሙ ናሱ ሊረቢል ዓለሚን ሰዎች የቅያማ ቀን የዓለማቱ ጌታ አላፊት ለጥያቄ ይቀርባሉ። ከላ እነ ኪታበል ፉጃሪ ለፊ ስጂን ሁኔታው ሚዛን ሸቃቢዎች እንደሚገምቱት አይደለም። ከሃዲያን መሄጃቸው የተጻፈባቸው ወደ ጀሃነም አዘቅት ስጂን ውስጥ መግባት ነው። ወማ አድራከ ማ ስጂን አንተ ነቢይ ሆይ የጀሃነም አዘቅቱ ስጅን ምን እንደሆነ ምን ታውቃለህ? ኪታቡ መርቁም ስጅን የጀሃነም አዘቅቱና ከሃዲያን ሥራቸው የተመዘገበበት ገጾቹ በቁጥር የሚታወቅበት መጽሐፍ ያለበት ቦታ ነው። ወይሉን የውመኢዝ ልልሙከዚቢን በኢስላም ለሚያስተባብሉ በዛ በቅያማ ቀን ወየውላቸው። አለዚነ ዩከዝቡነ ቢየውሚ ዲን እነዛ የፍርዱ ቀን ማለትም የቅያማን ቀን መከሰቱን ለሚያስተባብሉ ወየውላቸው ወማ ይከዚቡ ቢሂ ኢላ ኩሉ ሙዕተድን አፊን! በቅያማ ቀን መቀሰት ከሀቅ መንገድ አፈንጋጭ አጥፊ በስተቀረ ሌሎች አያስተባብሉ። ኢዛ ቱትላ ዓለይሂ አያቱና ቋለ አሳጥሩል አወሊን። የቁርአን አንቀጾችን በካህዲው ላይ በሚነበብበት ጊዜ የቀድሞቹ ሰዎች ተረት ነው ይላል። ከላ በራን ዐላ ቁሉብህም ማ ካኑ የክስቡን። እንደሚሉት ቁርአን የቀድሞዎቹ ተረት አይደለም፣ እንዲያውም ከሃዲያን ይሰሩት የነበረ ወንጀል በልቦቻቸው ላይ ሐቅን ሸፈነ። ከላ እነሁም አን ረብህም የውመኢድ ለመሕጁቡን። እንደሚሉት ቁርአን የቀድሞቹ ተረት አይደለም፣ በእርግጥ ከሃዲያን በዚያ በቅያማ ቀን ጌታቸው አላህን ከማየት ይጋረዳሉ።

በእርግጥ የበጎ አድራጊዎች መልካም ሥራቸው የሰፈረበት መጽሐፍ በጀነት ከፍተኛ ቦታ ዕልዩን ላይ ነው። ወማ አድራከ ማ ዕልዩን፣ አንተ ነቢይ ሆይ በጀነት ከፍተኛ ቦታ ዕልዩን ምን እንደሆነ ምን ታውቃለህ? ኪታቡ መርቁም ዕልዩን፣ የጀነት ሰዎች መልካም ሥራ የተመዘገበበት ገጾቹ በቁጥር የሚታወቅ መጽሐፍ ያለበት ስፍራ ነው። የሽሀዱሁ አልሙቀረቡን ላላህ የቀረቡ መላእክቶች በዕልዩን ይሰባሰቡበታል። እነል አብራረ ለፊ ነዒም በጎ አድራጊ አማኞች በገነት ጸጋ ውስጥ ናቸው። ዐለል አራኢክ የንዙሩን በተወዛዋዥ ምቹ ፍራሽ ላይ ሆነው በገነት የተዘጋጀላቸውን ጸጋ ይቃኛሉ። ተዕሪፉ ፊ ውጁሂሂም ነድረተ አንነዒም ተመልካች ሆይ የገነት ሰዎች በፊቶቻቸው በምታዩ ጸዳል በድሎትና በጸጋ ላይ መሆናቸውን ታውቃለ። ዩስቀውነ ሚን ረሒቅ መኽቱም የታሸገ ከመጥፎ ሽታና ቆሻሻ የጠራ የጀነት መጠጥም ይጠጣሉ። ኺታሙሁ ሚስክ ወፊ ዛሊካ ፈልየተናፈስል ሙተናፊሱን የጀነት መጠጡ የመጨረሻ ሽታው ምስክ ሽቶ ሲሆን ለዚህ አይነት የጀነት ጸጋ ተሽቀዳዳሚዎች ይሽቀዳደሙ። ወሚዛጁሁ ሚን ተስኒም የተጣራው መጠጥ መበረዣውም ከጀነት ፏፏቴ ከተስኒም ነው። ዐይነይ የሽረቡ ቢሃ አልሙቀረቡን ይህችህ ተስኒም ከተባለች ምንጭ በጀነት የቀኝ ተጓዳኞች ማለትም ሙቀረቡን እየጠጡ ይረኩባታል። እነለዚነ አጅረሙ ካኑ ሚነለዚነ አመኑ የድሐኩን እነዚህ እስልምናን በመካድ ወንጀል የፈጸሙ እነዚያ ባመኑት ሰዎች ላይ በንቀት ይሳለቁ የነበሩት። ወኢዛ መሩ ቢህም የተጋመዙን በአማኞች አጠገብ ባለፉ ጊዜ በፌዝ ይጠቃቀሱባቸዋል። ወኢዛ አንቀለቡ ኢላ አህሊሂም አንቀለቡ ፈኪሂን። ከሃዲያን ወደ ቤተሰባቸው በተመለሱ ጊዜ በአማኞች ላይ በማፌዛቸው ደስተኛ ሆነው ተመለሱ። ወኢዛ ረአውሁም ቃሉ እነ ሃኡላኢ ለዷሉን። ከሃዲያን ሙስሊሞችን ባዩቸው ጊዜ እነዚህ በነቢዩ መሐመድ ያመኑት ተሳሳቱ ይላሉ። ወማ ኡርሲሉ ዓለይህም ሓፊዚን

በርቀት የካህዲያንን ሥቃይ ይመለከታሉ። ሀል ሱዊበል ኩፋሩ ማ ካኑ የፍዐሉን ካህዲያን የፈጽሙት በነበሩት ወንጀል የሥራቸውን ዋጋ በገሃነም ተመነዱን ይባላል።